ሚኒስቴር ጋርዶኞቻችን በወር በሚሊዮን ዶላር ፈርሞ እስኪ ገጡ ሰዎች አሁን እኮ በወር በአስር ብሮች ቀላ ውስጥ ቀብተዋል። ቀላ አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እንህ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማስደመጥ ጀመርን። አበይት ነጥቦቹን በቅድሚያም ጠቅላይ ሚኒስትር አብይ አህመድ ህወሓት ትምህርት ወስዷል አሉ። ጠቅላይ ሚኒስትሩ የትግራይ ኃይሎች በአፋርና የአማራ ድንበር አካባቢዎች እያካሄዱ ነው ስለሚባለው ውጊያም፣ ስለ አማራ ክልል ፖለቲከኞችና አክቲቪስቶች በሶማሌ ክልል ተፈጽመ ስለተባለው ዝርፊያና ስለ አዲስ አበባው ስርቆት እንደዚሁም ስለ መስቀል አደባባይ ተያያዥ ጉዳዮችን አንስተዋል። እንቀኟለን ብልጽግና የአለምም የአፍሪካም የአማራም ተስፋ ነው ያሉት ባለስልጣን ከማዕከላዊ ኮሚቴው ተባረሩ። ይህ በእንዲህ እንዳለ የአማራ ክልሉ ጉምቱ ባለስልጣናት ወገዱ አንዳርጋቸውን በፕሮቶኮላቸው ተተክተዋል። የሹምሽር ዜናም ይዘናል። ሰሞኑን ኢትዮጵያውያን በሳት ተቃጥለው ሲገደሉ የሚያሳይ ቪዲዮ መለቀቁ አይዘነጋም። መንግስታዊው ተቋምም ገዳዮቹና ተቃጥለው የሞቱትን ማንነታቸውን ደርሼበታለሁ ብሏል። እነማን ናቸው ሰምታላችሁ። ጠቅላይ ሚኒስትሩ በረሃብ ሰው እንዳይሞትብን እየሰራን ነው አሉ። እርሳቸው ይህን በሚሉበት ወቅት የቤልጅየሙ ጋህንት ዩኒቨርሲቲ ደግሞ በመቶ ሺዎች ኢትዮጵያውያን በረሃብ ሞተዋል የሚል ሪፖርት አውጥቷል። ሌላኛው መረጃችን ነው በቅርቡ አዲስ አበባ ፊንፊኔ የሚል መጠሪያ ይኖራታል ተብሎ የምትጠበቀው አዲስ አበባ 50ሺ ሰራዊት ሊኖራት ነው። እንዴት? ዝርዝሩን ይዘናል። አሜሪካ ሩሲያን አስጠነቀቀች። ሩሲያ በአንጻሩ ቻይና ጦር መሳሪያ እንድትሰጣት ጠይቃለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትር አብይ አህመድ ከህወሓት ጋር ወደ ሰላም ለመምጣት ሁሉንም አማራጭ እንጠቀማለን አሉ። በሌላ በኩል በአፋር ክልል ህወሓት ጥቃት ከፍቷል የሚባለውን የተጋነነ ነው ብለዋል። ህወሓት በአማራ ክልል ላይ እየፈጽመ ያለው ሰፊ ጥቃት የለም ያሉት ጠቅላይ ሚኒስትሩም በአፋር በኩልም ጥቃት ከፍቷል የሚባለው በፌስቡክ ተጋኖ የተራገበ ነው ብለዋል። ጉዳዩን መከላከያ ገምግሞ የክልሉ ፕሬዝደንት ጋር መወያየቱን የገለጹ ሲሆን በፌስቡክ እንደሚራገበው አይደለም ብለዋል። ለመቀለ ቅርብ ስለ ሆነ በአካባቢው ግጭት ነበር እንደሚወራው ግን አይደለም ሲሉ ነው የተደመጡት። ከህወሓት ጋር በተገናኘ ያነሱት ሌላው ነጥብ ግጭቱን በሰላም ለመፍታት መወሰናቸውን ነው። ባሳለፍነው ዓመት የጦርነቱ ጀማረው ሰሞን ህወሓትና ብልጽግና መራሹ የፌዴራል መንግስት በአሜሪካና በአውሮፓ እንደዚሁም በአፍሪካ ህብረት እንዲደራደሩ ግፊት ሲደረግ እንደነበር ይታወሳል። ይሁን እንጂ ጠቅላይ ሚኒስትር አበይ የሰሜን ዘና አጥቅተዋል ካሏቸው የህወሓት ሰዎችን ሳይደመስሱም ወይንም ለፍርድ ቤት ሳያቀርቡ እንደማይደራደሩ ሲገልጹ ቆይተዋል። ድርድር የሚደረገውም በወቅቱ የትግራይ ክልል ጊዜያዊ አስተዳዳሪ ተደርገው ከነበሩት ከዶክተር ሙሉ ነጋ ቡድን ጋር እንጂም እንደ ዱቄት ከተበተነው ህወሓት ጋር አይደለም ሲሉም ተናግረው ነበር። ዛሬ በፓርቲያቸው ጠቅላላ ጉባኤ ላይ እንደተናገሩት ግን ህወሓት ጋር ሰላም ለማውረድ ሁሉንም አማራጭ እንደሚጠቀሙ ይፋ አድርገዋል። ህወሓትም ትምህርት ወስዷል ብለዋል። በሌብለት ኢትዮጵያ

የጠቅላይ ሚኒስትሩ ሌላኛው ትኩረት የአማራ ክልል ሲሆን የክልሉ የፖለቲካ አክቲቪስቶችና ፖለቲከኞች እንደዚሁም ባለሀብቶች ህዝቡን እረፍት ነስተውታል ብለዋል። በዚህም የፖለቲካ ኃይሎቹ የክልሉን ወጣት በስሜት እየነዱም ልማቱን እያጓተቱበት ነው ብለዋል። እነ ሶማሊያ ክልልን ሲናገሩም በክልሉ ከፍተኛ አመራሮች ሽፋን በቶጎ ጫሌ ኢትዮጵያ እየተዘረፈች ነው ያሉ ሲሆን በተለየ ሁኔታ የነዳጅ ጉዳይን አንስተው የክልሉ ባለስልጣናት የደገፉት የነዳጅ ዝርፊያ እንደሚካሄድና ወደ ሶማሊያና ሶማሌላንድ እንደሚላክም ተናግረዋል። አዲስ አበባ የሌቦች ምሽግ ሆናለች በማለትም ስለ አዲስ አበባ ሁኔታ የተናገሩ ሲሆን ጠቅላይ ሚኒስትሩ ሌቦች ደግሞ አማራና ኦሮሞ ናቸው ብለዋል። በአዲስ አበባ መሬት በዋናነት የሚዘረፍ ንብረት ሆኗል። ከዚህ ጉባኤ በኋላ በሚወሰድ እርምጃ መስተካከል ይገባዋል ያሉ ሲሆን መሬትን በየቦታው እያጠረ መጫወቻ ያደረገው የፌዴራል መንግስት ነው ብለዋል። የመስቀል አደባባይን ጉዳይን በማብራሪያቸው ያነሱ ሲሆን መስቀል አደባባይ ጉባኤን ለሁሉም እንዲመች አድርገን ነው የሰራ ነው በማለት ገልጿል። በቅርቡ በተለያዩ የሃይማኖት ተቋማት በኩል በተነሳው ዝግብ ምክንያት የመስቀል አደባባይ የባለቤትነት ጉዳይ አነጋጋሪ ሆኖ መክረሙ አይዘነጋም። ስለ ጉዳዩ የተናገሩ ጠቅላይ ሚኒስትሩም አደባባዩ ለሁሉም እንዲመች አድርገን ነው የሰራ ነው ብለዋል። ብልጽግና የህዝብ ድጋፉ ቀንሷል የሚል ጥያቄ የቀረበላቸው ጠቅላይ ሚኒስትሩም በሀሳቡ እንደማይስማሙና አሁንም ህዝብ አብሯቸው እንደሆነ ለማስረዳት ሲጥሩ ተደምጧል። የኢትዮጵያ የኢትዮጵያ ህዝብ ለምርጫም ሆነ ለጦርነት ስንጠራው ወጥቷል። ህዝብ አይደግፈንም የሚለው ጥናት ያስፈልጋል፣ ያሉት ጠቅላይ ሚኒስትሩ ችግሩ እኛ ሌቦች ስለሆን ነው ብለዋል። የብልጽግና ጉባኤ ለማዕከላዊ ኮሚቴ በመረጣቸው ሰዎች ውስጥ ሁለቱን አፈ ጉባኤዎች ሳያካትት ቀረ። የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎና የፌዴሬሽን ምክር ቤታቻቸው አገኘሁ ተሻገር በዚህ ጉባኤ ለማዕከላዊ ኮሚቴነት አልተመረጡም። በተለይ አቶ አገኘሁ ተሻገር ፓርቲያቸው ብልጽግና አለም ተስፋ የጣለበት የአማራ ህዝብም የተሰራበት ካሉት ሴራ ያላቀቀ እንደሆነ በአደባባይ ሲናገሩ ቢከርሙም ለከፍተኛው የፓርቲው አመራር ለመመረጥ ግን አልታደሉም። የዓለም ህዝብ ተስፋ የጣለበት ያሉት ብልጽግና ራሳቸው ላይ ተስፋ እንዳጣ የሚያሳይ ውሳኔ ያሳልፉባቸዋል። ና ብልጽግና በዓለም ከሚገኙ ትልልቅ ፓርቲዎች የሚታወቅ ፓርቲ ነው። ብልጽግና የዓለም ህዝብ ተስፋ የጣለበት፣ የአፍሪካ ህዝብ ተስፋ የጣለበት ኢትዮጵያንና አፍሪካን ያሻገራል ተብሎ የሚታመንና እንቁ መሪዎችን የፈጠረ ፓርቲ ነው። ከአቶ አገኘሁ በተጨማሪ የብልጽግና ጽፈት ቤት ውስጥ ትልቅ ሹመት ተሰጥቷቸው የነበሩትናም የብልጽግናን መሲህነት ደጋግመው ይሰብኩ የነበሩ ባለስልጣናት አንዱ የነበሩት የአማራው ብልጽግና አብርሃም አለኸኝም አልተካተቱም። ለቤተመንግስቱ መንግስቱ በቀረቡ መገናኛ ብዙኃን ሰሞኑ ሲብጠለጥሎ የነበሩት አቶ ገዱ አንዳርጋቸውም አልተመረጡም። በእርሳቸው ምትክ የረጅም ጊዜ ፕሮቶኮላቸው ሰማ ጥሩ ነህ ተመርጧል። ከሶስት አመታት በፊት ከህወሓት ወደ አማራ ብልጽግና ገብተው የነበሩትናም ባለፈው አመት በተካሄደው ምርጫ የትግራይ ብልጽግና አባል ሆኖ ተወዳድረው ምክር ቤት የገቡት አቶ ዛዲግ አብርሃም በዚህ የብልጽግና ከፍተኛ አመራር ውስጥ ያልተካተቱ ሲሆን የጤና ሚኒስትሯ ዶክተር ሊያ ታደሰና መከላከያ ሚኒስትሩ ዶክተር አብርሃም በላይ ትግራዋይ ናችሁ ተብለው ብልጽግና ውስጥ ገብተዋል። ጠቅላይ ሚኒስትሩ ላለፉት አራት ዓመታት የደህንነትና የጸጥታ ተቋማትን ከፖለቲካ ሹመኞች ነጻ እናደርጋለን ብለው በተደጋጋሚ ቃል ቢገቡም የብሔራዊ ደህንነት አገልግሎት ዋና ዳይሬክተሩ አቶ ተመስገን ጥሩነህ ግን በዚህ ጉባኤ ላይ የማዕከላዊ ኮሚቴው አባል ሆኖ ተመርጧል። በማዕከላዊ ኮሚቴው ሁሉም የክልል ርዕሳነ መስተዳድሮች የገቡ ሲሆን አምስት ሚኒስትሮች ማለትም ወይዘሮ ዳግማዊት ሞገስን፣ መላኩ አለበልን፣ ፍጹም አሰፋን፣ ሊያ ታደሰና አብርሃም በላይን አካቷል። 45 አባላትን ያዘው ይህ የብልጽግና ማዕከላዊ ኮሚቴ አስር የኦሮሚያ፣ 8 የአማራ፣ 4 የሶማሌ ብልጽግና ወዘተ እያለም በህዝብ ቁጥር ያከፋፈለውን ወንበር አድሏል። ጠቅላይ ሚኒስትሩ በረሃብ ሰው እንዳይሞትብን ብን እየሰራን ነው አሉ። የቤልጅየም ጋህንት ዩኒቨርሲቲ ደግሞ በመቶ ሺዎች የሚቆጠሩ ኢትዮጵያውያን በረሃብ ሞተዋል ብለዋል። ከጥቂት ቀናት በፊት መንግስት በድርቅ ምክንያት በኢትዮጵያ ሰው መሞቱን ያመነበትን መግለጫ ሲያወጣ ጠቅላይ ሚኒስትሩም ድርቅ በተፈጥሮ ቢመጣም ረሃቤ ስንፍናችን ውጤት ነው፣ በዚህም ህጻናትና አዛውንቶች በረሃብ እየተቀጠፉ እንስሳትም እየረገፉ ነው ብለው ነበር። በብልጽግናው ጉባኤ ላይ ደግሞ መንግስት በረሃብ ሰው እንዳይሞት ስለማድረጉ ነው የተናገሩት። ለዚህም ኢትዮጵያ 25 ሚሊየን ኩንታል ስንዴ አምርታለች ይላሉ። ከስድስት ዓመታት በፊት ግን የያኔው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ኢትዮጵያ 345 ሚሊየን ኩንታል እህል ስለማምረቷ ገልጸው ነበር። ረሃብ የሌለበት ሀገር የለም፣ ስራ አጥነት የሌለበት ሀገር የለም የሚለው የጠቅላይ ሚኒስትር አብይ አህመድ ንግግር ብልጽግና ስራ አጥነት ለመቅረፍ ሶስት ሚሊዮን ወጣቶችን ስራ አስይዛለሁ ስላለው ሚሆን ለድርቁ ዝናብ አዘንባለው በማለት ስለገባቸው ቃሎች የት እንደደረሱ ግን የሰጠው ምላሽ የለም። ጠቅላይ ሚኒስትሩ በረሀብ ሰው እንዳይሞት እየሰራ ነው ባሉበት እለት ጥናቱን ያደረገው የቤልጂየሙ ጄንት ዩኒቨርሲቲ ግን በትግራይ ክልል ብቻ በረሃብ ምክንያት በመቶ ሺዎች የሚቆጠር ህዝብ ይፋ አድርጓል። በጤና ጣቢያዎች አለመኖር ምክንያት ደግሞ በተመሳሳይ 100 ሺህ አካባቢ ሰው ስለመሞቱ ነው የዩኒቨርሲቲው ተባባሪ ፕሮፌሰር ቲም ቫንደመን በእንፍት የገለጹት። የሟቾች አሃዝ ባሳለፍነው አመት በክልሉ እርሻ ባለመታረሱን ተከትሎ እየተባባሰ ስለመምጣቱና የእርዳታ ክልከላውም አሃዙን እያናረው ስለመሆኑም ዩኒቨርሲቲው ጠቅሷል። በሀገሪቱ በአሁኑ ወቅት የችግሩ መጠን ሊያይ እንጂ ከሰሜን እስከ ደቡብ ባሉ አካባቢዎች እርዳታን የሚጠባበቁ ዜጎች አሃዝ ወደ 20 ሚሊዮን እየተጠጋ መሆኑም ዓለም አቀፍ ተቋማት መግለጻቸውም አይዘነጋም። ሰሞኑን ኢትዮጵያውያን በእሳት ተቃጥለው ሲገደሉ የሚያሳይ አሰቃቂ ቪዲዮ መለቀቁ አይዘነጋም። መንግስታዊ ተቋምም ገዳዮቹና ተቃጥለው የሞቱትን ማንነት ደርሼበታለሁ ብሏል። መንግስት ድርጊቱ የተፈጸመው በቤንሻንጉል ጉሙዝ ክልል ውስጥ ስለመሆኑ ከሁለት ቀናት በፊት ይፋ አድርጎ ነበር። የኢትዮጵያ ሰብዓዊ መብቶች ኮሚሽን ደግሞም በሕይወት እያለ በእሳት የተቃጠለው ሰው አንድ ነው፣ ሌሎች አስር ሰዎችን በጥይት ከተገደሉ በኋላ አስከሬናቸው በእሳት እንዲቃጠል ተደርጓል ብሏል። ጭካኔ የተሞላበትን የማቃጠል ድርጊት የፈጸሙት የመንግስት የጸጥታ አካላትና በሌሎችም ተሳትፎ ነው የሚለው መንግስታዊ ተቋም ሟቾቹም ሁለት የጉምዝ ተወላጆችና ስምንት የትግራይ ተወላጆች ስለመሆናቸው ያትታል። የጸጥታ አባላቱ የተገደሉትን ሰዎች አስከሬን ከከተማ ወጣ ብሎ ወደሚገኝ ጫካ በመውሰድ ማቃጠላቸውን ከአይን ምስክሮች እማኝነት ስለማረጋገጡ ነው ያሳወቁም። በህይወት እያለ እንዲቃጠል የተደረገው የትግራይ ተወላጅ በተሳፈረበት መኪና ውስጥ ተደብቆ አገ ሊን ተውት አስረው በመውሰድ በመቃጠል ላይ ከነበሩት አስከሬኖች ጋር ጨምረውታል፣ ይላል ሪፖርቱ። በሪፖርቱ ግድያውን በማቃጠል ጭምር ሲፈጽም የነበሩት የመከላከያ ሰራዊት አባላት፣ የአማራ ክልል ልዩ ፖሊስ አባላትና የደቡብ ብሔር ብሔረሰቦችና ህዝቦች ክልል ልዩ ፖሊስ አባላት እንደሆኑም ገልጿል። ከፍርድ ውጭ የተፈጸመው ግድያ መነሻንም ተቋሙ መርምር ያለው ብሏል። በምርመራውም የመንግስት የጸጥታ ኃይሎች ከግልገል በለስ ከተማ ወደ ማንጉሽና ባምዛ ይጓዙ የነበሩ ሲቪል ሰዎች ላይ ፍተሻ ማካሄዳ ያቸውን ይገልጽና የመንግስት የጸጥታ ኃይሎች በአካባቢው ፍተሻ ማካሄድ የጀመሩት የካቲት 23 ታጣቂዎች በከባድ መሳሪያ በመታገዝ በፈጸሙት ጥቃት በርካታ ቁጥር ያላቸው የጸጥታ ኃይሎችና ንጹሐን መገደላቸውን ተከትሎ ነው ብለዋል። የመንግስት የጸጥታ ኃይሎች ከታጣቂዎች ጋር በዕለቱ ሲታኮሱ መቆየታቸውንና በማግስቱም ተጨማሪ ኃይል ወደ ስፍራው መድረሱን የጸጥታ አባላቱ ባደረጉት ፍተሻን በቅርቡ ከእስር ተፈተው ከመተከል ዞን ማረሚያ ቤት የይለፍ ወረቀት በመያዝ ወደ መኖሪያቸው የተመለሱና የአካባቢው ነዋሪዎች የነበሩ ስምንት የትግራይ ተወላጆች በአካባቢው በተፈጸመው ጥቃት መወንጀላቸውን ሪፖርቱ ላይ ተመላክቷል። በወቅቱ በተደረገ ፍተሻ የወታደራዊ መገናኛ ሬዲዮ፣ ከአርባ ሺ ብር በላይ ጥሬ ገንዘብና የተለያዩ ፎቶግራፎችን ተይዘዋልም ይላል። ከዛም በኋላ የመንግስት ጸጥታ አባላት ተጠርጣሪዎችን እየደበደቡም ተጨማሪ መረጃ ሲጠይቁም ከተጠርጣሪዎቹ መካከል አንዱ በአካባቢው በተፈጸመው ጥቃት ላይ እጃችን አለበት የሚል ቃል እንዲናገር ከተደረገ በኋላ ሁለት የጉምዝና ስምንት የትግራይ ተወላጆች ተተኩ ሶ ተገድለዋል ብሏል። በዚህ መካከል የጸጥታ ኃይሎቹ ከተጠርጣሪዎች ጋር ግንኙነት አለው የተባለን አንድ ሌላ የትግራይ ተወላጅ በተሳፈረበት መኪና ውስጥ ተደብቆ አግኝተው አስረው በመውሰድ በመቃጠል ላይ ከነበሩት አስከሬኖች ላይ እንደጨመሩት ነው ሪፖርቱ ያመላከተውም። ይህ በእንዴ እንዳለበት ቤንሻንጉል ጉምዝ ክልል የትግራይና የጉምዝ ተወላጅ ዜጎች ከነ ነፍሳቸው በሳት የተቃጠሉበት ጉዳይ በዓለም አቀፍ የመገናኛ ብዙሃን ትኩረትን ስቧል። ዴሊ ሞኒተር የኢትዮጵያ ፀጥታ ኃይሎች በህይወት የነበሩ ሰዎችን አቃጥለው ገደሉ ሲል የዘገበ ሲሆን ሜል ኦንላይን ደግሞ እየተፈጸመውን ድርጊት ዘግናይ ብሎ በመጥቀስ ቁጣ መቀስቀሱን ገልጿል። ቢቢሲ ደግሞ ቁጣን የቀሰቀሰው አሰቃቂ ድርጊትን አጣርቶ እርምጃ እንደሚወስድ መንግስት ገለጸ በማለት ዘግቦታል። የዓለም ሚዲያዎችን ትኩረት የሳበውን ይህንን ጉዳይ የኢትዮጵያ ፖለቲካ ድርጅቶች፣ የሃይማኖት ተቋማት፣ የብልጽግና ከፍተኛ ሹማምንት፣ ታዋቂ ሰዎች አሊያም ክልላዊ መንግስታት ሲያወግዙት ግን አልተደመጡም። የትግራይ ክልል አስተዳደር ደግሞ የትግራይ ተወላጆች በሰዓት እንዲቃጠሉ ያደረገውን ድርጊት ህዝቡን ከምድረገጽ የማጥፋት እቅድ አካል ነው በማለት ገልጾታል። በቅርቡ አዲስ አበባ ፊንፊኔ የሚል መጠሪያ ይኖራታል ተብሎ የምትጠበቀው አዲስ አበባ አምሳ ሺህ ሰራዊት ሊኖራት ነው ተብሏል። የአዲስ አበባ ከተማ ፖሊስ ኮሚሽን በከተማ ውስጥ ያለውን የነዋሪ ቁጥርና የፖሊስ ኃይል ምጥጥን ለማስተካከል የከተማዋን ፖሊስ ቁጥር ወደ ሀምሳ ሺህ ሊያሳድግ መሆኑን ወቁ ብሏል። ሪፖርተር እንዳስነበበው ከሆነ ኮሚሽኑ የፖሊስ ኃይሉን ቁጥር ለማሳደግ ተከታታይ ምልመላ እንደሚያደርግ አሳውቁ። በዚህ አመትም ከትግራይ ክልል ውጭ በሁሉም ክልሎችና ከተማ አስተዳደሮች መልማዮች ሰዎችን መላኩን ገልጿል። የአዲስ አበባ ከተማ አስተዳደር ከጊዜ ወደ ጊዜ የነዋሪዎቹ ቁጥር በከፍተኛ መጠን እየጨመረና አሁን ላይ 6.8 ሚሊዮን ነዋሪዎች እንደሚገኙባት ማሳውቋል። ይሁንና በከተማ ውስጥ ያለው የፖሊስ ኃይል ይህንን የህዝብ ቁጥር የማይመጥንና የብዙዎችን የከተማዋን አካባቢዎችን የማይሸፍን በመሆኑ የሰራዊቱን መጠን ማሳደግ አስፈልገዋል ብሏል። በከተማዋ 11 ክፍላተ ከተሞች የሚገኙ 121 ወረዳዎች ውስጥ የፖሊስ ጣቢያዎች ያሉት በሰባ ሁለቱ ያህል ብቻ መሆኑን የገለጸ ይህንን ችግር ለመቅረፍም በቀሪዎቹ ወረዳዎች ላይ አዳዲስ የፖሊስ ጣቢያዎችን ለመክፈት እየተሰራ መሆኑን የገለጸው ኮሚሽኑ ጣቢያዎቹን ለመክፈት ተጨማሪ የሰው ኃይል ያስፈልጋል ብሏል። በዚህም መሰረት ኮሚሽኑ ቢያንስ በአምስት ዓመት ውስጥ የአዲስ አበባ ፖሊስን ቁጥር 50 ሺ ለማድረስ ማቀዱን አሳውቋል። የአዲስ አበባ ፖሊስ አባላትን በሁሉም ክልሎች የመመልመል ስራ አዲስ አበባ ከተማ ሁሉም ብሔር ብሔረሰቦች የሚኖሩባት በመሆኗናም ሁሉንም አካባቢ ያማከል የሰው ኃይል ያስፈልጋታል የሚለው በመታመኑም ሂደቱ ከዚህ ቀደምም ሲሰራበት እንደቆየ ማስረድታለች። አሜሪካ ሩሲያን አስጠነቀቀች። ሩሲያ በአንጻሩ ቻይና ጦር መሳሪያ እንድትሰጣት ጠይቃለች። የሞስኮ ሚሳይሎች በፖላንድ ድንበር የሚገኝን ወታደራዊ ልምምድ ጣቢያ በመምታታቸውን ተከትሎ ውጥረቱ ነግሷል። የፖላንዱ መሪ ሩሲያ አቶሚክ ቦምብን የምትጠቀም ከሆነ ወደ ሶስተኛው የዓለም ጦርነት እንሸጋገራለን ብለዋል። በፖላንድ ድንበር የተፈጸመውን ጥቃት ተከትሎም በኔቶ አባል ሀገር ፖላንድ ላይ ኮሽ የሚል ነገር ካለም ምስራቅ አውሮፓ ውስጥ ነኝ ብላለች አሜሪካም የአሜሪካ የብሔራዊ ደህንነት አማካሪ ጃክ ሱሊቫን ሩሲያ በኔቶ አባል ሀገር በሆነችው ፖላንድ ላይ ጥቃት ከሰነዘረች ኔቶ ምላሽ እንደሚሰጥ ማስጠንቅቀዋል። የደህንነት አማካሪውን ማስጠንቀቂያ የሰጡት ዛሬ ሩሲያ በፖላንድ ድንበር አቅራቢያ በሚገኝ የዩክሬን የጦር ሰፈር ላይ የአየር ድብደባ ከፈጸመች በኋላ ሲሆን በጥቃቱም 35 ሰዎች መገደላቸውንና 134 ሰዎች ደግሞ መቁሰላቸው ተሰምቷል። የአሜሪካ ብሔራዊ የደህንነት አማካሪው ለሲቢኤስ በሰጡት ቃል በኔቶ ግዛት ላይ አንዳች ወታደራዊ ጥቃት ቢሰነዘር አንቀጽ አምስት ወደ ተግባራ እንደሚገባና የኔቶ ሙሉ ኃይል ምላሽ እንደሚሰጥ አስጠንቅቀዋል። ዛሬ ሩሲያ በፖላንድ ድንበር በሚገኝ የዩክሬን ጦር ሰፈር ላይ የፈጸመችው ጥቃት ምዕራባውያን ለዩክሬን ዩክሬን የሚያደርጉትን ወታደራዊ ድጋፍ እንዲያቆሙ ካስጠነቀቀች ከአንድ ቀን በኋላ ነው። ምንም እንኳን ሩሲያ ምዕራባውያንን አርፋችው ቁጭ በሉ ዩክሬንን በወታደራዊ ተጥቃት የደግፉ በትልም የአሜሪካ የብሔራዊ ደህንነት አማካሪው ሀገራቸው አሜሪካም የዩክሬን ኃይሎችን በወታደራዊ እርዳታ መደግፏን እንደምትቀጥል ግን ዛሬ ማረጋግጧል። ምዕራባውያኑ ለዩክሬን ያልተቋረጥ የጦር መሳሪያ ድጋፍ እያደረጉ መሆናቸውን ተከትሎም ሩሲያ ነፍጥ ለመሸመት ወደ ቤጂንግ ማማተር ጀምራለች። ቻይና ግን እኔ ጦርነት እንዲቆም ነው ፍላጎቴ ስለ ማለቷም ተሰምቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች እነዚህ ናቸው።